ዩክሬን በሩሲያ ወታደራዊ የአየር ማረፊያዎች ላይ በፈጸመቻቸው ተከታታይ ከባድ ጥቃቶች በኋላ አርባ የጦር አውሮፕላኖች መውደማቸው ተሰምቷል። ከሩሲያ ጋር በሚደረገው ጦርነት ትልቁና የረዥም ርቀት ጥቃት መሆኑም ነው የተገለጸው። ሩሲያም ጥቃቱ መፈጸሙን በማመን የሽብር ጥቃት ነው ስትል ገልጸዋለች። ፕሬዚዳንት ቮሎዲሚር ዜሌንስኪ እንዳሉት 117 ሰው አልባ አውሮፕላኖችን በመጠቀም የሸረሪት ድር በተባለው ዘመቻ ላይ 34 በመቶ የሩሲያን ስትራቴጂካዊ የክሩዝ ሚሳይል ተሸካሚዎችን መምታታቸውን ገልጸዋል። እያንዳንዳቸው 17 አውሮፕላኖች የሚንቀሳቀሰው በራሳቸው አብራሪ መሆኑንም ጠቅሰዋል። የዩክሬን ደህንነት መስሪያ ቤት ምንጮች እንደተናገሩት ከተመቱት የሩሲያ አውሮፕላኖች መካከል ቲዩ95 እና ቲዩ 22ኤም3 የሚባሉ ስልታዊ የኒኩለር አቅም ያላቸው ቦምቦች እንዲሁም ኤ50 የቅድመ ማስጠንቀቂያ የጦር አውሮፕላኖች ይገኙበታል። አጠቃላይ ስራውን እጅግ የተወሳሰበ ነበር ሲሉም ገልጸውታል። የዩክሬኑ ፕሬዚዳንት ዜሌንስኪ በጣም አስገራሚ የሆነው ነገርና ይህን በህዝብ ፊት የምንናገረው በሩሲያ ክልል ላይ የምናደርገው እንቅስቃሴ ቢሮ የሚገኘው ከሩሲያው ኤፍኤስቢ አጠገብ በአንዱ አካባቢ ነው ብለዋል። ኤፍኤስቢ የሩሲያ ኃይል የመንግስት የደህንነት አገልግሎት ነው። የዩክሬኑ ደህንነት መስሪያ ቤት እንዳለው ከሆነ በጥቃቱ የወደመው ሀብት ሰባት ቢሊዮን ዶላር እንደሚገመት ገልጿል። ነገር ግን መስሪያ ቤቱ ይህንን ቢልም በገለልተኛ አካል ግን የተረጋገጠ መረጃ የለም። የዩክሬን ደህንነት ምንጮች ለቢቢሲ እንደተናገሩት የጥቃቱን ሂደት ለማደራጀት አንድ ዓመት ተኩል ፈጅቷል ሲሉም ተደምጠዋል። ዩክሬናውያን ይህንን ክስተት ከሩሲያ ሙሉ በሙሉ ወረራ ወዲህ ከሌሎች ጉልህ ወታደራዊ ስኬቶች ጋር እያወዳደሩት ነው። ተንታኞች እንደሚሉት ንብረት ጉዳት ባሻገር ጥፋቱ ጉልህ ሊሆን ወይም ላይሆን ይችላል። ለሩሲያ ብቻ ሳይሆን ለዩክሬን ምዕራባውያን አጋሮችም ሌላ መልእክት ያስተላልፋል ብለውታል። ጥቃቱ የደረሰው የሩሲያና ዩክሬን ተደራዳሪዎች ዛሬ ሰኞ ለሁለተኛ ዙር የሰላም ድርድር ወደ ኢስታንቡል ቱርክ በሚያቀኑበት ወቅት ነው። ውይይቱ በሲራንጋን ቤተ መንግስት ይካሄዳል። በምላሹ ሩሲያ በአንድ ጀንበር በዩክሬን ላይ ያጸፋ ጥቃት የሰነዘረች ሲሆን የአየር ጥቃት በደቡብ ምስራቅ ዩክሬን ዛፖሪዥያ ከተማ ወጣ ብሎ አምስት ግለሰቦች እንዲሞቱ ምክንያት ሆኗል። በሰሜን ምስራቅ ዩክሬን ሱሜክ ክልልም በተመሳሳይ የሩሲያ ጥቃት ተፈጽሟል። በዚህም ቢያንስ ስድስት ሰዎች ቆስለዋል ሲሉ የዩክሬን ባለስልጣናት አረጋግጠዋል። በተጨማሪም ሩሲያ ዛሬ ሰኞ አጥቢያ ከ160 በላይ የዩክሬን ሰው አልባ አውሮፕላኖችን ማውደሟን አስታውቃለች። እንደ ሩሲያ መከላከያ ሚኒስቴር ገለጻ የአየር መከላከያ ኃይሏ 162 የዩክሬን ድሮኖችን መትተው ውድሟል። አብዛኛዎቹ ሰው አልባ አውሮፕላኖች ተመተው የከሸፉት በሁለቱ ሀገራት ድንበር አካባቢዎች ነው። ሰው አልባ ጥቃቱ የተፈጸመው ዛሬ ከሩሲያና ከዩክሬን የተውጣጡ ልኡካን በቱርክ ሊያደርጉት ከታቀደው ስብሰባ ከሰዓታት በፊት ነው። የስብሰባው ዓላማ ከሦስት ዓመታት በላይ በዘለቀው የዩክሬን ግጭት የተኩስ አቆም ስምምነት ላይ ለመደራደር ያለመ ነው። የሩሲያና ዩክሬን ጦርነት በካቲት 2022 ጀምሯል። ከጅማሩ አንስቶ በርካቶች ተገድለዋል፣ ተሰደዋል። በርካታ ከተሞችም ወደ ፍርስራሽነት ተቀይረዋል። ሞስኮ በአሁኑ ጊዜ በ2014 የጠቀለለቻትን ደቡባዊ ክሬሚያ ልሳነ ምድርን ጨምሮ 20 በመቶ የሚሆነውን የዩክሬን ግዛት በእጇ ይገኛል። ጦርነቱን ለማስቆም ቱርክ ኢስታንቡል ሁለቱ ሀገራት የተኩስ አቆም ለማድረግ እና ጦርነቱ ማቆም በሚቻልበት ሁኔታ ላይ ለመነጋገር የመጀመሪያ ዙር ንግግር ያደረጉ ቢሆንም ከቀረቧቸው ቅድመ ሁኔታዎች አንጻር ስምምነት ላይ መድረስ አልቻሉም ነበር። ሆኖም ግን በርካታ ቁጥር ያላቸው እስረኞችን እንዲለዋወጡ አድርጓል። በሁለተኛው ዙር ድርድር በሁለቱ ተፋላሚ ወገኖች መካከል በጣም የተራራቁ ሀሳቦች በመኖራቸው የሚጠበቀው ውጤት ግን ዝቅተኛ ነው ተብሏል። የዩክሬንን የሰላም ንግግር ተሳታፊ ልኡክ እየመሩ የመከላከያ ሚኒስትሩ ሩስቴም ኡሜሮቭ በተርኬ ተገኝተዋል። የፕሬዚዳንት ፑቲን ረዳት የሆኑት ቭላዲሚር መዲንስኪ ደግሞ የሩሲያን ልኡክ የሚመሩ ይሆናል። ይሁን እንጂ የዩክሬን ፕሬዚዳንት ዜሌንስኪ ቁልፍ ጉዳዮች በመሪዎች ብቻ ሊፈቱ እንደሚችሉ ቀደም ብለው ተናግረዋል። የዩክሬን ተወካዮች የሰላሳ ቀናት የጦርነት ማቆም ንግግርና በወቅቱ ሁለቱም ወገኖች የታሰሩት እስረኞች በሙሉ እንዲመለሱ ሀሳብ ለማቅረብ አስበዋል። የሩሲያው የውጭ ጉዳይ ሚኒስቴር ሰርጌይ ላቭሮቭ ትናንት ከዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ ጋር በስልክ መነጋገራቸው ተገልጿል። የሩሲያ የውጭ ጉዳይ ሚኒስቴርም በቴሌግራም በኩል በሰጠው መግለጫ ባለስልጣናቱ ከዩክሬን ቀውስ የፖለቲካዊ ልባት ጋር በተያያዘ የተለያዩ እርምጃዎች ላይ ሀሳቦች መለዋወጣቸውን አመልክቷል። የሩሲያ የዜና ወኪል የሆነ አስ በተለየ ዘገባው ላይ ላቭሮቭ ሞስኮ ለዩክሬን ባለስልጣናት የችግሩ ዋነኛ መንስኤ የሆኑትን ችግሮች በሙሉ አስተማማኝ በሆነ መንገድ መፍታት እንደሚቻል የሚገልጽ ሀሳብ ለማቅረብ ዝግጁ መሆኗን ጠቅሷል። የቢቢሲው ሲቪያቶስላቭ ኮሜንኮ ለቢቢሲ ዩክሬን አገልግሎት ድረገጽ በጻፈው ጽሑፍ ከአንድ የመንግስት ባለስልጣን ጋር የተገናኙበትን ጊዜ ያስታውሳል። ባለስልጣኑ ከፍተኛ ስጋት ላይ እንደነበሩ ገልጿል። ትልቁ ችግር አሜሪካውያን ቀደም ሲል ጦርነቱን ተሸንፈናል ብለው ራሳቸውን ማሳመናቸው ነው። በዚህ ምክንያት ደግሞ ሌሎች ነገሮች ሁሉ ይከተላሉ፣ ሲሉ ባለስልጣኑ ስጋታቸውን እንደገለጹለት አስፍሯል። በተጨማሪም አሜሪካ የእነርሱ ድርሻ ለእኛ እንድንነጋገር በማድረግ የተሻለ ነገርን እንዳደረጉልን ያስባሉ። ከዚያም ምስጋናችንን ባለመግለጻችን ቅር ይሰኛሉ። እኛ ግን አንልም፣ ምክንያቱም ተሸንፈናል ብለን ስለማናምን ነው ብለዋል ባለስልጣኑ። አሁን ያለው ትኩረት ፑቲን ለዩክሬን ጥቃት ምን ምላሽ ይሰጣል የሚለው ጉዳይ ነው። በሩሲያ የሚገኙ የአውሮፕላን ጣቢያዎች ላይ የተፈጸመው የዩክሬን ጥቃት ለቭላዲሚር ፑቲን ከባድ የደህንነት ጥቃት መሆኑንም ባለሙያዎች ይናገራሉ ይህም አንካራ ምላሽን ሊያስከትል ይችላል። የክሬምሊን ደጋፊ ጸሐፊዎች ከአርባ በላይ የሩሲያ የጦር አውሮፕላኖችን መተዋል ተብሎ የተዘገበውን ጥቃት እንደ አውሮፓውያን አቆጣጠር በ1941 አሜሪካ ወደ ሁለተኛው ዓለም ጦርነት እንድትገባ ካደረጋት የጃፓን ጥቃት ከፐር ሃርበር ጋር አመሳስለውታል። ፑቲን እንደገና የኒኩለር መሳሪያዎችን ለመጠቀም ያስፈራራ እንደሆነና እንዳልሆነ ግምታዊ አስተያየቶች ይነሳሉ። ሆኖም ግን ሞስኮ ምላሽ መስጠት ያስፈልጋታል። የሸረሪት ድር የሚል ስያሜ የተሰጠው ይህ ጥቃት ከአንድ ዓመት ተኩል እቅድ ውጤት እንደሆነ አንድ የደህንነት ምንጭ ገልጿል። በዚህ ወቅት የዩክሬን የደህንነት አገልግሎት ለጥቃቱ ጥቅም ላይ ይውላሉ የተባሉ መሳሪያዎችን በተለያዩ መንገዶች በድብቅ ወደ ሩሲያ ማስገባት እንደቻለ ስለ ጥቃቱ የሚያውቁ ምንጮች መግለጻቸውን ስካይ ኒውስ አስነብቧል። ከጥቃቱ በኋላ መጀመሪያውንም ለስምምነቱ ሩቅ እንደሆነ የተነገሩት የሁለቱ ሀገራት ንግግሮች እንደሚቀጥሉና እንደማይቀጥሉ ውጤታማም ስለመሆናቸው በእርግጠኝነት ለማወቅ አዳጋች ነው። በኢስታንቡል ለመጀመሪያ ጊዜ የተካሄደው ንግግር ከሁለት ሰዓት ባነሰ ጊዜ ውስጥ ነው የተጠናቀቀው። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ሩሲያና ዩክሬን ሰላማዊ ውሳኔ ላይ እንዲመጡ ቢያሳስቡም እስካሁን ግን ይህንን ማድረግ አልቻሉም። የትራምፕ ፕሬዚዳንት ኬዝ ኬሎግ እንደገለጹት ሁለቱም ወገኖች በቱርክ ለሰላም መጠናከር ያላቸውን ሀሳብ በዝርዝር ሰነዶቻቸውን የሚያቀርቡ ሲሆን ሆኖም ግን ከሶስት ዓመታት አመታት ግጭት በኋላ ሞስኮና ኪየቭ አሁንም በከፍተኛ ሁኔታ የሚያለያዩ ጉዳዮች እንዳሏቸው ግልጽ ነው። ከዩክሬን ጥቃት በኋላ ሁለቱ ኃይሎች መሰረታዊ አቋማቸውን ለማስተካከል ፈቃደኛ ይሆናሉ ተብሎ ማሰብ የማይመስል ነገር ነው ይላሉ ባለሙያዎች። የሩሲያ ባለስልጣናት ጥብቅ ፍላጎታቸውን በግልጽ አመልክተዋል። ከነዚህም መካከል ዩክሬንን ከወታደራዊ እንቅስቃሴ ነጻ ማድረግ በክሬምሊን የሩሲያ ቋንቋ ተናጋሪ ግለሰቦች ቤተሰቦችን መብት ማረጋገጥ፣ በተጨማሪም ኔቶ በተለይም ከዩክሬን እንዲሁም ከሌሎች ሀገራት ጋር በተያያዘ ወደ ሩሲያ ድንበሮች ሊስፋፋ ይችላል የሚል ስጋት በተደጋጋሚ ከሚነሱት ውስጥ ሆኖ ቆይቷል። በሩሲያም ሆነ በምዕራባውያን መገናኛ ብዙኃን ሀገራቱ ሊደራደሩባቸው ስለሚችሏቸው ጉዳዮች ግምታዊ አስተያየቶች ሲሰነዘሩ ቆይተዋል። በቅርቡ የዩክሬን ጥቃት ከመሰንዘሩ በፊት በኢስታንቡል ለተካሄደው የሰላም ውይይት ዝግጅት እየተደረገ ባለበት ወቅት ሩሲያ በዩክሬን ላይ የምታደርገውን ጥቃት እያፋጠነች ነበር። ይህም አዲስ ጥቃት መጀመሩን ያመለክታል። ቅዳሜ ምሽት መገባደጃ ላይ ሩሲያ ጦርነት ከጀመረበት ጊዜ አንስቶ በዩክሬን ላይ ትልቁ የተባለውን ጥቃት በመፈጸም ለመፈጸም 472 ድሮኖችን ተጠቅማለች። ትራምፕ የባይደን ጦርነት ወይም የፑቲንና የዜሌንስኪ ግጭት እንደሆነ በመግለጽ ሁኔታውን ለመተው እያሰቡ ነው ቢባልም ችግሩን በመፍታት ላይ ያላለሰለሰ ትኩረት በማድረግ ከዩክሬንም ሆነ ከሩሲያ መሪዎች ጋር በግል ያደረጓቸው ውይይቶች ትራምፕና አሜሪካ ከግጭቱ እልባት ጋር የቅርብ ትስስር እንዳላቸው ያመላክታል። ከዚሁ ጋር በተያያዘ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባል ሀገራት በሚቀጥሉት አራት ዓመታት ውስጥ ከሩሲያ ሊደርስ የሚችለው የሚለውን ጥቃት ለመመከት መዘጋጀት አለባቸው ሲሉ የጀርመን የመከላከያ አዛዥ ጄኔራል ካርስተን ብሬን ተናግረዋል። ከቅርብ ጊዜ ወዲህ ሃንጋሪና ስሎቫኒያ የተለያየ አመለካከት ቢኖራቸውም የሰሜን አትላንቲክ ቃል ኪዳን ድርጅት የሆነው ኔቶ በዩክሬን ያለውን ግጭት በተመለከተ አንድ ሆኖ እንደሚቀጥል አጽንዖት ሰጥተዋል። ጄኔራል ብሬር ኔቶ ከሩሲያ እጅግ ከባድ ስጋት እየተጋረጠበት መሆኑን ገልጸዋል። ይህ ሁኔታም በአርባ የአገልግሎት ዓመታት አይተውት የማያውቁት ሁኔታ ነው ሲሉም አክለዋል። በአሁኑ ጊዜ የሩሲያ ወታደራዊ ኃይሏን በከፍተኛ ሁኔታ በማሳደግ በየዓመቱ አንድ ሺ አምስት መቶ የሚያክሉ ዋ ናዋና የጦር ታንኮችን እያመረተች እንደሆነ ጠቅሰዋል። እያንዳንዱ ታንክ ወደ ዩክሬን ግጭት እየተላከ አይደለም፣ ነገር ግን ሁልጊዜ ወደ ምዕራብ አቅጣጫ በሚያተኩሩ አዳዲስ ወታደራዊ ድርጅቶች ውስጥ እየተቀመጡና እየተደራጁ ነው። ከነዚህ ታንኮች አብዛኞቹ በ2009 ወይም ከዚያ ቀደም ብሎ በኔቶ ባለስቲክ አባላት ላይ ጥቃት ለመሰንዘር ሊሆኑ ይችላሉ ሲሉ ስጋታቸውን ገልጸዋል። በኔቶ ስምምነት አንቀጽ አምስት መሰረት በአባል ሀገራት ላይ የሚፈጸም ማንኛውም ጥቃት ሌሎች አባል ሀገራትን ወደ መከላከል እንዲመጡ ይጠይቃል። ጄኔራል ብሬር በተለይ ከሊቱዌኒያ፣ ከፖላንድ፣ ከሩሲያ ከሩሲያና ቤላሩስ ጋር የሚዋሰን ሶኪ ጋፕ እየተባለ የሚጠራው ንዑስ አካባቢ ተጋላጭ መሆኑን አጉልተዋል። አሁን ማድረግ ያለብን ነገር ከልብ መተሳሰብና ለሁሉም ማሳወቅ ነው። ጥረታችንን መጨመር በጣም አስፈላጊ ስለሆነ ተጨማሪ ተሳትፎ ማድረግ ያስፈልጋል። ይህ ራሳችንን ለመከላከልና በዚህም ምክንያት መከላከያችንን ለማጎልበት ያስችለናል በማለት አሁን ያለንን የሃይላንድነት አይቻል አቅም ሲሉ አስተያየታቸውን ሰጠዋል። የእንግሊዙ ጠቅላይ ሚኒስትር ሰር ኬር ስታርመር በተመሳሳይ ሀገራቸው የሩሲያን ስጋትነት ችላ ማለት አንችልም ብለዋል። ጠቅላይ ሚኒስትሩ ለ በቢቢሲ እንደተናገሩት ሩሲያ የምታመጣብን ስጋት ችላ ማለት አንችልም። ከሶስት ዓመታት በፊት በዩክሬን ምን እንደተፈጠረ አይተናል በማለት አስተያየታቸውን ሰጥተዋል።